በስተመጨረሻም እንግዲህ አላዛር ተንበርክኮ ትንሱዬ ታገቢኛለሽ ወይ በማለት ጥያቄ አቅርቦላታል። ትንሱም በደስታ ተቀብለዋለች። እጅግ በጣም የሚያምር ምሽት እያሳለፉ ይገኛሉ፣ አላዛርና ትንሱ ማለት ነው። በጣም ነው ያማረባቸው፣ በጣም በጣም ከሚባለው በላይ። በነሱ ደስታ እጅግ በጣም ነው የተደሰትኩትኝ። በመጀመሪያ እንኳን ደስ ያላችሁ ማለት እወዳለሁ። ትንሱን አላዛርን በጣም የምትደግፉ የምትወዱ የምታበረታቱ የእነሱን ደስታ የምትፈልጉ አላዛር ሲያጠፋ የምትቆጡ ትንሱ ስታጠፋ ተቆጥታችሁ እስከ ዛሬ ሰዓትና ደቂቃ ድረስ እንግዲህ አብራችኋቸው ለነበራችሁ ሰዎች በተለይ አላዛር ቀደም ብሎ ነው ከትንሱ የመጣው ሚዲያ ላይ ና ረዥም ጉዞዎችን ተጉዟልና በእነዚህ አመታት እጅግ በጣም ደስ የሚሉ ብዙ ጊዜያቶችን አሳልፈናልና እኛም ምስጋና ይገባናል። በቃ ቅመሞችዬ ማለት ነውና የእናንተም ደስታ ስለሆነ በትንሱና በአላዛር ደስታ ሙሉ በሙሉ ደስተኛው ናቸዋል ብዬ ስለማምን እንኳን ደስ ያላችሁ ብዬ የምጀምረው ከእናንተ ነው። እንኳን ደስ ያለን። እና ትንሱና አላዛር እንግዲህ እንደምታዩዋቸው፣ በሚገርም በሚያስደንቅ ሁኔታ ጥሩ ጊዜያትን እያሳለፉ ይገኛሉ። ፈጣሪ ይመስገን። ለሁሉም ነገር ጊዜ አለው በእውነት ነው የምላችሁ እና እኔ እንጃ ይህን ቀን በጣም ብዙዎቻችን በጉጉ ስንጠብቀው ነበር እና ትንሱም እንግዲህ ድንገት የታገቢኛለች ጥያቄ ተጠይቃ ተደናግጣ ነበረ። በስተ መጨረሻም ግን ወዳና ፈቅዳ እንደምታገባው የፍቅር ጓደኛው እንደምትሆን በቃ ብቻ የእሷ መሆኑን አረጋግጣለች። እሱ ደግሞ ማለት እሱ የእሷ መሆኑን አረጋግጧል። እሷ ደግሞ እንደዛ ምደ የሚባለው ብቻ ሁለታቸውን መተማመን ላይ ደርሰዋል ማለት ነው። በጣም ደስ የሚል ፕሮግራም ነበረ። የማሚ ጸሎትና ልመና የማሚ ፍላጎትም እንግዲህ ደስታዋ ሞልቶ በማየቴ በጣም ከምነግራችሁ በላይ በጣም ደስ ብሎኛል። የእሷ ጸሎት ነው የረዳቸው ብዬ ነው የማስበው በእውነት እናታችሁን አታሳዝኑ። ሁሌም ቢሆን ለእናታችሁ መልካም ነገር አድርጉ። መልካም ነገሮችን እየተመኘች ወደ እናንተ በቃ እኔ ሁሌ ጠዋት ማታ የምትለምን እናት ናት ያለችን እና እናት ሁሌም ትኖር ለዘላለም በቅ የእውነቴ ነው እና አላዛር ደግሞ በጣም በዚህ መልኩ በዚህ ጉዳይ ላይ በዚህ በጣም የታደለ ሰው ነው ብዬ ነው የማስበው አንተም ለእናት ያለን ነገር እሷም ላንተ ያላት ነገር ይለያል። በቃ እኔ ሶሻል ሚዲያ ላይ በጣም ብዙ ሰዎችን አልከታተልም። ውስን ሰዎችን ነው ህይወቴ ላይ ያስተምሩኛል፣ ቁም ነገር ያስይዙኛል፣ ብዙ ነገሮችን ብዬ ነው የምከታተላቸው ና ቪዲዮ የምሰራባቸው ሰዎች እነሱ ናቸው። ውስን ሰዎች ናቸው። ና ብቻ እኔ አላዛርና ትንሶ የዛሬው ይለያል። የእውነት ትንሱዬ ለአንቺ ይሄ ቀን ማለት ምን ማለት እንደሆነ እኔ እንጃ። ለሴት ልጅ ቀለበት፣ ሰርግ ምን ማለት እንደሆነ ሁላችን የምናውቀው ነገር ነው እግዚአብሔር አምላክ መጨረሻችሁን ያሳምረው። በእውነት ነው የምላችሁ። እኔ እንዳልቸኮላችሁም እንዳልፈጠናችሁም ተስፋ አደርጋለሁ። ትክክለኛ ቦታው ላይ ትክክለኛ ጊዜው ላይ እንደሆነ ይሄ ነገር እንደሆነ ተስፋ አደርጋለሁ። እግዚአብሔር የፈቀደው ሆኗል። ለማንኛውም መጨረሻችሁን ያሳምረው። ትንሱ ጭራሽ ያልጠበቀችው ነገር ነው። አላዛርና ትንሱ እንግዲህ ብዙ ረዥም ጊዜያትን አብሮ አልቆይም፣ እውነት ለመናገር በጣም ትንሽ ሶስት ወር አራት ወር ራሱ አብሮ አልቆዩ። ግን ብዙ አመትም አብራችሁ አንድን ሰው ቆይታችሁ ላታውቁት ትችላላችሁ። ብዙ አመቶች በቃ ድብቅ ከሆነ ያ ሰው ድብቅ ነው እና አንድን ሰው አንድ ቀን ራሱ አብራችሁ ትውላችሁ ስለዛ ሰው ማንነት የምታውቁበት ሁኔታ ማጋጣሚም ይፈጠራል። ና ትንሱና ላዛር ቸኮላችሁም ወይም ደግሞ ፈጠናችሁም ብዬ አልናገርም ያልኩበት ምክንያት ይሄ ነው። ትዳር እኔ የማውቀው ማቀው ብቻ ሳይሆን የማስበው እኔ በመጠናናት ጊዜ በመወሳሰድ እሷ እሱን ማጥናት እሷ ስለ እሱ የተደበቀ ነገሮች ካሉ በጊዜ ሂደት የምታውቀው ነገር፣ እሱም እንደዛው ስለ እሷ የማወቅ የሚገባው ነገር እና በጓደኝነት ረዘም ያለ ጊዜ መቆየት ጥሩ ነው ብዬ የማስብ ሰው ነበርኩኝ። መጠናናት ጥሩ ነው። አንዳንዴ ቸኩለው ይገቡና ቸኩለው ይወጣሉ። አንድ የሚባባል አባባል አለ፣ ሳይግባቡ ይግባቡ ይጋቡና ሲግባቡ ይፋታሉ የሚባል አባባል አለ። አብዛኛውን ሰው አሁን ላይ እንደዛ ነው እየሆነ ያለው ኢትዮጵያ ውስጥ ያለምንም ማጋነን ማለት ነው። ግን አላዛርና ትንሱንም ትንሱን አላዛርን ቸኩለሃል እንዳልለው እሱ ባወቃት ልክ ነው፣ በተግባቡት ልክ ነው፣ እሷም ባወቀችው ልክ ነው እየሆነ ያለው። አይ ደግሞ ዘገየህም እንዳልል ደግሞ የራሱ እንትን አለው። ስለዚህ ይህንን ነገር ዝም ብዬ በዚሁ አልፈዋለሁ። ፈጣሪ የፈቀደውና ትክክለኛው ቦታውና ጊዜው እንደሆነ ተስፋ አደርጋለሁ ብዬ አልፋለሁ። ለማንኛውም ግን እንዲሆናችሁ እዚህ ደረጃ ላይ ደርሳችሁ እንዲ ደስተኛ ሆናችሁ በማየቴ እጅግ እጅግ በጣም ደስ ብሎኛል። ፈጣሪውን የያዘ ወድቆ አይወድቅም። አንተን በብዙ ተፈትናል። ህይወት ፈትናለች፣ እሷን ፈትናታለች። እና ያንን ችግር ግን እኔ በቃ ጥንካሬን ተምራ ያለው በቃ በተለይ በትንሶ እግዚአብሔርን ነው ምላችሁና ታሪኳን ስሰማ በጣም በቃ እያለቀስኩ ጀምሬ እያለቀስኩ ነው የጨረስኩት። ለምን ሴት ልጅ በርግጥ ብዙ ማንኛውም የትኛውም አይነት ሴት ብትጠይቋት ከህይወቷ በጀርባ አሁን ከፈገግቷ ጀርባ ብዙ ቁስል፣ ብዙ ህመም አለባት፣ ብዙ ችግር አለባት። ብዙ የህይወት ውጣውረድ በቃ መከሯን ያሳያት ብዙ መከር አለ እና ያንን ነገር ሳስብ ትንሱን ሳስባት የትንሱን ታሪክ ስሰማ የራሴንም ታሪክ እያሰብኩ ነበር እና በጣም እያለቀስኩ ነበር ስከታተላት የነበረው ያኔ በዛ ቦታ በዛ ቀን በዛች ሰዓት በዛች ሰከንድ በዛች ደቂቃ ያ ሁሉ ችግር የሚያልፍ አይመስላትም ነበር። እንደዛ መከራ እንደ ተጫናት በጣም ችግር ውስጥ እንደሆነች ነው የምትቆየ መሰላት። ግን እግዚአብሔር መልካም ሆነና ከዛ ሁሉ ችግር አስወጣትና የሚወዳትን ሰው አገባች። በቃ በእውነት አንዳንዴ የምንወደውን ስንከተል የሚወደንን እናጣለን። በቃ አሁን ትንሱን በጣም ነው ወደዳት። በቃ አላዛር ከሚባለው በላይ ለሷ ትልቅ ቦታ አለው እና እንደዚህ አይነት ወንድ በማግኘቷ ደስተኛ የሚያረጋት ዘመኗን ህይወቷን ሁሉ አብሯት የሚኖር ባጣች ባገኘሽ ሰዓት በታመመች ጤነኛ በሆነሽ ሰዓት አብረች ልሆን ብሎ ቃል ገብቶ በዚህ ልክ አሁን የቤተሰብም ብቻ ሳይሆን የእናቱ ወይ ደግሞ የእናቷ ኃላፊነት ወይ የወንድሙየው ብቻ ሳይሆን የሁሉም የመላ ህዝብ በቃ የተመልከ መቶ ምናምን ሺህ ተከታይ አላቸው አይደለ? በሁለቱም ብዬ አስባለሁ። የነሱም የእነሱም ኃላፊነት አለብ። እና በነሱ በእኛ ፊት ቃል ገብታል፣ በፈጣሪ ዘንድም ቃል ገብታል። እና እንዳትጎዳዱ፣ ምንም አይነት ፈተና ቢመጣ አልጋ በአልጋ የሆነ ነገር የለም፣ ተቋቁማችሁ እለፉ። እኛም ከጎናችሁ አለን፣ ምንም አይነት ፈተና ቢመጣ፣ ሁሌም አለን። ያጠገባችሁንን ነገ ከነገ ወዲያ አንድ ላይ አንድ ቤት እየኖራችሁ አንድ ቤተሰብ መስረታችሁ መኖራችሁ እንጠብቃለን በጉጉት ያንን ቀን። እኔ እንጃ በጣም ነው ምናፍቀውና፣ ይህን ቀን በጣም በጉጉት ስጠብቅ ነበር፣ ግን እኔ እንደዚህ በቅርብ ይሆናል ብዬ አላሰብኩም። አልዋሻችሁም፣ በፍቅር ብዙ ጊዜያቶችን የሚያሳልፉ መስሎኝ ነበር። ግን ጊዜ ማባከኑ እኔ እሷን ካመንኳት እሷ እኔን ካመነችኝ እሷ ለእኔ ቃል ከገባች እኔ ቃል ከገባውላት ሌላ ምን ቀረም ብሎ ነው እንግዲህ አላዛር ቀለበቱን ለማድረግ እንትን ያለው ማለት ነውና፣ ብቻ ግን ደስ ብሎኛል። በቅርቡ ደግሞ እንግዲህ ሰርጋችሁን በትልቁ እንጠብቃለን። ፈጣሪ መጨረሻችሁን ያሳምረው። ትንሱ ያልጠበቀችው ቀን ሰአት ቢሆንም ግን ደግሞ ሴትናት ደስተኛውናን የተቀበለችው ከዚህ በላይ ያው አይኗን አታሽም ምንም ከዚህ የሚቀራቸው ነገር የለም ብዬ ስለማሰብና ጥሩ ቤተሰብን የተቀላቀልሽው አላዛርም ጥሩ ልጅ ነው ያገኘው። ሁለታችሁም በቃ ተፋፍሳችኋል። በእውነት እስኪ አላዛር ነው ያፈሳት፣ ትንሷ ነች ያፈሰች ብላችሁ ታስባላችሁ? ዛሬ የደስታ ቀን ነው። እንኳን ደስ ያላችሁ። የእውነት እማሚንም እድሜዋን ያርዝምላችሁ። በቃ በእሷ ደስተኛ ሆናችሁ እሷን እያመሰገናችሁ ፈጣሪያችሁን እያመሰገናችሁ ደስተኛ ህይወት እንደምትኖሩ እንመኝላችኋለን፣ ተስፋ እናደርጋለን። እና ትንሱዬ ደግሞ ያው ቃል የገባችሁትን ነገር ደግሞ መቼም ቢሆን አእምሮአችሁ ላይ ማጥፋት የለባችሁም። የሆነ ነገር ሊፈጠር ሲል ስሜታዊ ስትሆኑ፣ በጣም ስትናደዱ፣ ስትበሳጩ፣ የሆነ ነገር አለመግባባቶች ሲፈጠሩ ቃል የገባችሁትን በፈጣሪያችሁ ዘንድም በሰው ዘንድም የገባችሁትን ቃል አደራ፣ አደራ ማስታወስ አለባችሁ። ያ ነገር እንድትረጋጉ ነጋችሁን እንድታስቡ፣ ትናንት የመጣችሁበትን መንገድ እንድታስቡ፣ ያሳለፋችሁትን ፍቅር እንድታሳልፉ ይረዳችዋል። ማለት የሆነ አለ አደለ፣ ትዝ እንዲላችሁ እንዴት ያኔ እኮ እንደዚህ ነበረ ብላችሁ ቃል የገባችሁ ትዝ ይችላችሁ፣ መጥፎ ነገር ከማድረግ ትቆጠባላችሁ። መጥፎ ንግግር ከመናገር ትቆጠባላችሁ። ና ደስ የሚል ቆይታ ደስ የሚል ምሽት ነበር። ማሚንም እዚህ ፕሮግራም ላይ በደንብ በቃ አባያት ደስ ይለኝ ነበረ፣ የለችም እንጂ። ለማንኛውም ግን ትንሱና አላዛር በእናንተ ደስታ ሁሉ የምንደሰታለን ና ብዙ ጊዜያቶችን አላቅም ይህኔ እንጃ። ጥሩ ጥሩ ጥሩ ጥሩ ተመልካች ነው ያለው። የአላዛር ከልቡ የሚወዱት ሰዎች ብዙ ናቸው። እሱም ከልቡ ሰው ነው። በቃ እኔ ብዙ ቀን ተከታትየዋለሁ። የእውነት አላዛርን የተከታተልኩት በቃ በዶንኪቲዩ መጥቶ ቻናሉን አስተዋውቆ ከመጣ ጊዜ ጀምሮ ነው። ያኔ ጀምሮ በጣም ቀልደኛ ነው፣ ተጫዋች ነው። ከብዙ ሰዎች ጋር ዛምዚ የሚሮጣል፣ ይግባባል፣ ምናምን ቪዲዮ እና እከታተሏዋለሁ ና ሙስሊም ክርስቲያን አይል፣ በቃ ሃይማኖት አይመርጥም። በጣም ተግባቢ ሰው ነው ከሚባለው በላይ ሃይማኖትን ሰውን አክብሮ የሚኖር ሰው ነው እና በዛ ነገሩ ወደዋለሁ። ከዛ ቀጥሎ ደግሞ ለእናቱ ያለው በቃ ከእናቱ ጋር ቪዲዮ ሲሰራ ይዋለው እና ለእናቱም ያለውን ፍቅር ሳይ፣ እናቱም ለእሱ ያላትን ፍቅር ሳይ በጣም እገረማለሁ። በቃ እና ደስ ይለኛል። መጨረሻችሁን እግዚአብሔር ያሳምረው። በቃ ትንሱ ትለያለሽ፣ ምርጥ ልጅ ነሽ። አላዛርም ምርጥ ልጅ ና ያ ሁሉም ፈተና አልፈ ከዛ ሁሉ ሶስት ወጣችን የመሰለች ቆንጆ የሴት በማግኘት አሁን ትዳርን ህይወቴን ብለ ሰብሰብ አድርገ። እንግዲህ ሁሌ ልጅነት የለም። የሰው ልጅ ያድጋል፣ ይወለዳል፣ ያድጋል። ከዛ ደግሞ ከፍ እያለ ደግሞ ፍቅር የሚባል ነገር ይመጣል፣ ያፈቅራል። ከዛ ደግሞ ወደ ትዳር ይገባል። ከዛ ልጆች መውለድ ይመጣል። ከዛ ደግሞ በቃ ቤተሰብ መስርቶ አንድ ላይ መኖር ይመጣል። ከዛ ደግሞ አያትም የሚሆን ቅድመ አያት እንደዚህ ቅምቅም አያት የሚባላላ እንደዛ እስከዛ እስክትሄዱ ነው እኛ የምንጠብቀው፣ የምንፈልገው፣ የምንጓጓው ያንን ነው። እኛ እስካለን አለን በህይወት። እኔ እስካለው ድረስ አለው በቃ አላዛር፣ ሁሌም እናንተ እንከታተላለሁ፣ ስለ እናንተ መስራቴን አላቆምም። መጨረሻችሁን ያሳምረው ለማለት እወዳለሁ። በጣም ነው ደስ ያለኝ። ብቻ እስኪ ባላዛር እና በትንሱ ደስታ የተደሰታችሁ ሰዎች እኔ በጣም ደስ ብሎኛል፣ በጣም ደስ ብሎኛል የህይወታቸው ለውጡ። እንደገና ደግሞ ትንሱም ፈቃደኛውን አብረው በመሆኗ እሱም እንደዛው እሷን ስለመረጠ ደስተኛ የሆናችሁ ሰዎች እኔ በትንሱና ባላዛር ደስ ብሎኛል፣ ደስ ብሎኛል እያላችሁ ኮሜንት አስቀምጦ ላይክ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። በሌላ ቪዲዮ ደግሞ እንገናኛለን። ሰላም ቆዩልኝ።